ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደያዝናቸው መረጃዎች አለፍን። መልካም ጊዜ። የፌዴራል ከፍተኛው ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ባላቸው አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የአስራ አራት ቀን ምርመራ የጊዜ ቀጠሮ ፈቀደ። ባለፈው አርብ ፍርድ ቤት ከቀረቡ የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው አቶ ቶማስ ደመቀ ከእስር መለቀቁ ታውቋል። የአቶ ደመቀን ከእስር መለቀቅ ከፖሊስ ምርመራ ምዝገባ መረዳቱን የገለጸው የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት ነው። ችሎቱ የኢቢኤስ ሰራተኞች የተካተቱበት የስምንት ተጠርጣሪዎችን ጉዳይ መመልከት የጀመረው ባለፈው አርብ መጋቢት አስራ ዘጠኝ ቀን ሁለት ሺህ አስራ ሰባት ነበር። የፌዴራል ፖሊስ ለችሎቱ ባቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ላይ በተጠርጣሪዎቹ ላይ እያካሄደ ያለውን ምርመራ በሰውና በሰነድ ማስረጃ በስፋት ለማጣራት የ14 ቀን የጊዜ ቀጠሮ ጠይቆ ነበር። ፍርድ ቤቱ በጉዳዩ ላይ በዛሬው እለት ብይን ለመስጠት ቀጠሮ ከመስጠቱ አስቀድሞ የፖሊስ ጅምር የምርመራ መዝገብ እንዲቀርብለት ትዕዛዝ ሰጥቶ ነበር። ችሎቱ ዛሬ ሰኞ መጋቢት 22 2017 ዓመተ ምህረት ከሳት በኋላ በነበረው ውሎ ተጠርጣሪዎቹን በሽብር ወንጀል ለመጠርጠር አመላካች የሆኑ ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁም ብሏል። የተጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና የአሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ በተጨማሪነት ጠቅሷል። ሆኖም ተጠርጣሪዎቹ ፈጽመዋቸዋል የተባሉት የወንጀል ድርጊት ሊያስጠረጥሩ የሚችሉ በዚህ አዋጅ መሰረት እንደሆነ የቀረበው መከራከሪያ ፍርድ ቤቱ የህግ አግባብ የሌለው መሆኑን በመጥቀስ አለመቀበሉን ገልጿል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቀሳቸው ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊ ነው በሚል ጠበቆቹ ያቀረቡትን መከራከሪያም ችሎቱ በተመሳሳይ ውድቅ አድርጓል። ችሎቱ ተጠርጣሪዎቹ በጠበቆቻቸው በኩል ባቀረቡት የዋስትና መብት ይከበርልን ጥያቄ ላይ ተመሳሳይ ውሳኔ አስተላልፏል። ፍርድ ቤቱ የዋስትና ጥያቄውን ያልተቀበለው ተጠርጣሪዎቹ በዋስ ቢለቀቁ የማስረጃ ማሰባሰብ የምርመራ ሂደቱን በማደናቀፍ ውጤት እንዳይገኝ ሊያደርጉ ይችላሉ የሚል ድምዳሜ ላይ በመድረሱ መሆኑንም አስረድቷል። የሽብር ወንጀል ምርመራው ውስብስብነት አጠያያቂ አለመሆኑን የገለጸው ችሎቱ በዚህ ምክንያት ተጠርጣሪዎቹ በእስር ቆይተው ምርመራው ሊከናወን ይገባል ሲል በይኗል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን የምርመራ ማጣሪያ ጊዜ የፈቀደው ተጠርጣሪዎቹ ከተያዙበት ቀን ጀምሮ እንደሆነ ገልጾ ለሚያዚያ ሶስት ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛው ፍርድ ቤት የዛሬውን ችሎት ከማጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ሀይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ትዕዛዝም ሰጥቷል። ጋዜጠኛ ታሪኩ በአርቡ የችሎቱ ውሎ ፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳ አቤቱታውን ለፍርድ ቤቱ አሰምቶ ነበር። ይህንን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤቱ ትእዛዝ የሰጠው ለኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ የሰብአዊ መብት መፈጸም አለመፈጸሙን እንዲሁም ማን ነው የፈጸመው የሚለውን በስፍራው በመገኘት ጉብኝት አድርጎ ካጣራ በኋላ ሪፖርቱን በመጪው ቀጠሮ እንዲያቀርብ ችሎቱ ትእዛዝ ሰጥቷል። ከሰዓት በኋላ በተካሄደው የችሎት ውሎ በኢቤት ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳን ቀርቧል የተባለው ብርቱካን ተመስገንን ጨምሮ ሰባት ተጠርጣሪዎች በአካል ተገኝተው ሂደቱን ተከታትለዋል። ከእነዚህ ተጠርጣሪዎች ውስጥ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ ጦመልሳን እና የጣቢያው የፕሮግራም ዳይሬክተር ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጠር ደረጀ እና ረዳት የፕሮግራም አዘጋጇ ህሊና ታረቀኝ ይገኙበታል። ባለፈው አርብ በነበረው ችሎት የብርቱካን ተመስገን ሐሰተኛ ታሪክ ተላልፎበታል የተባለው ዶክሜንተሪ ቀረጻት ሲከናወን በእረፍት ላይ እንደነበር የተገለጸው የኢቢኤስ የካሜራ ባለሙያ አቶ ቶማስ በከሰዓቱ የፍርድ ቤት ውሎ አልቀረበም። ዛሬ ጠዋት በተመሳሳይ ችሎት በተካሄደው ሌላ የፍርድ ቤት ውሎ ተጨማሪ አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የምርመራ የጊዜ ቀጠሮ ተጠይቆባቸዋል። የፌዴራል ፖሊስ በተመሳሳይ የሽብር ወንጀል እንደጠረጠራቸው በመግለጽ የ14 ቀን የጊዜ ቀጠሮ የጠየቀባቸው የኢቢኤስ የፕሮግራም ጣቢያ የፕሮግራም ስራ አስኪያጇ ቅድስት ጌታቸው፣ የስቱዲዮ ስራ አስኪያጁ አቶ ግርማ ተፈራ የኤዲቲንግ ሱፐርቫይዘሩ አቶ ሄኖክ አባተና ኤዲተሩ አቶ ሀብታሙ አለማየሁ ናቸው። ዛሬ ጠዋት ፍርድ ቤት ከቀረቡት ከአራቱ የኤቤስ ቴሌቪዥን ጣቢያ ሰራተኞች ጋር ሌሎችም ሶስት ተጠርጣሪዎች በተመሳሳይ መዝገብ የጊዜ ቀጠሮ ተጠይቆባቸዋል። የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ የወንጀል ችሎት ፖሊስ ያቀረበውን የጊዜ ቀጠሮ መርምሮ ብይን ለመስጠት ለነገ ማክሰኞ መጋቢት 23 ቀን 2017 ዓ ተለዋጭ ቀጠሮ ሰጥቷል የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያን ለፓርላማ ሊያቀርብ መሆኑ ተሰምቷል የፌዴራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የስራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ በነገው ዕለት ለፓርላማ ሊቀርብ ነው። የአዋጅ ማሻሻያው የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በአራት ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ የሕግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ የሚያሻሽል ነው። የአዋጅ ማሻሻያው በነገው የፓርላማ መደበኛ ስብሰባ የሚቀርበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ ነው። አሁን በስራ ላይ ባለው አዋጅ የጊዜያዊ አስተዳደሩ የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት ነበር። በዚህ ድንጋጌ ትግበራ ሂደት ላይ ባለፈው ዓመት የተስተዋሉ ሁለት ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበው ሰነድ ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩ ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ይገልጻል። የምክር ቤቱ አባላት በየክልላቸው ከፍተኛና ና ተደራራቢ የመንግስት ኃላፊነት ያለባቸው በመሆን የጊዜያዊ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነ ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛው ችግር በነባሩ አዋጅ ለጊዜያዊ አስተዳደር የተቀመጠው የጊዜ ገደብ ሁለት ዓመት ከግማሽ መሆኑን ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጣም ሆኖ ተገኝቷል የሚለው ሰነዱ፣ በዚህ የጊዜ ገደብ ውስጥ የማይፈቱ እክሎችም ተስተውለዋል ሲልም ያክላል። በትግራይ ክልል በአሁኑ ወቅት ያለው ነባራዊ ሁኔታ ለዚህ በአብነት መጥቀስ ይቻላል ያለ ሲሆን በተጨማሪም ከክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መንግስት ልዩ ጥያቄ መሰረት እንዲሁም በማናቸውም ክልል ሰብአዊ መብቶች ሲጣሱና ክልሉ ድርጊቱን ለማስቆም የአቅም ጥረት ሲገጥመው ብሎም ማናቸውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴሬሽን ምክር ቤት በሚሰጠው ትዕዛዝ የፌዴራል መንግስቱ ጣልቃ እንደሚገባ ይደነግጋል። ነገ ለፓርላማ የሚቀርበው ረቂቅ ይህንን ሁሉ ሊያሻሽል እንደሚችል ይጠበቃል። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና ለህዝቦቿ ተጠቃሚነት ወሳኝ ነው ሲሉ የእስራኤል በኢትዮጵያ አምባሳደር ዶክተር አብርሃም ንጉሴ ተናገሩ። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና የህዝቦቿን ተጠቃሚነት ለማስቀጠል መፍትሄ ማግኘት እንደሚገባ በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ገለጹ። ኢትዮጵያ የባህር በር ለማግኘት የጀመረችው ሰላማዊ ዲሞክራሲያዊ አካሄድ ተገቢ መሆኑንም አምባሳደሩ አስገንዝበዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ የባህር በርን ለመጠቀም ያቀረበችው ጥያቄ በሰላማዊ የዲፕሎማሲ አካሄድ የቀረበ ነው። ኢትዮጵያም የባህር በርን ለመጠቀም ያቀረበችው ጥያቄ አስፈላጊና መሰረታዊ ጉዳይ መሆኑንም ጠቁመዋል። የኢትዮጵያ የባህር በር መሻት ለፍትህ ቀናይ የሆኑ የዓለም አገሮች ሁሉ በትክክል ያዩታል የሚል እምነት አለኝ ያሉት አምባሳደር አብርሃም ከፍተኛ የህዝብ ቁጥር የተሸከመች ሀገር የባህር በር አታ ልትኖር አይገባትም ብለዋል። የኢትዮጵያ የባህር በር ጥያቄም እያደገ የመጣውን ኢኮኖሚ ለማስተናገድ አስፈላጊ መሆኑን ገልጸዋል። ይህንን ሁኔታ የማይረዳ መንግስትም ሆነ አገር ስለማይኖር በሰላማዊ የዲሞክራሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑንም አክለው ገልጸዋል። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑ ተገለጸ። የኢትዮጵያ ፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ፣ ሌተናል ኮሎኔል አብደላ መሐመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራው ዙሪያ ተወያይቷል። ኮሚሽነሩ በውይይቱ ወቅት በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉት ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑንም ተናግረዋል። ነገር ግን ምን ያህል ተጠርጣሪዎች በቁጥጥር ስር እንደዋሉ እንዲሁም በምን ዓይነት የወንጀል ድርጊት እንደተሳተፉ በግልጽ የተባለ ነገር የለም። በውይይቱ በቀጣይ በሁለቱም አገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ እንደሚሰራ መነጋገራቸውን አህዱ ከፌዴራል ፖሊስ አገኘሁት ባለው መረጃ ጠቁመዋል። ሌተናል ኮሎኔል አብደላ መሐመድ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚካሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁነታቸውን ገልጸዋል። አሜሪካ በባይደን አገዛዝ ወቅት ለዩክሬን የተለገሱትን በርካታ የጦር መሳሪያዎችን ወደ ገንዘብ በመቀየር ዩክሬን መክፈል አለባት፣ አሊያ በሌላ መልኩ እደዋን መክፈል አለባት ብለው የተነሱት የአሁኑ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሀሳብ የዩክሬኑ ፕሬዚዳንት እንዳልተቀበሉት፣ ከማዕድን ስምምነቱ ወደኋላ እያፈገፈጉ ይገኛሉ፣ ይለናል መረጃችን። ስምምነቱን ካልፈጸመ ከባድ ችግር ይገጥመዋል ያሉት የአሜሪካው ፕሬዚዳንት ትራምፕ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በኤርፎርስ ዋን አውሮፕላናቸው ላይ ለአንድ ጋዜጠኛ በሰጡት ቃለ ምልልስ ነው። በምድራችን ላይ እምብዛም የማይገኙትን ማዕድኖች ለአሜሪካ ለመስጠት ከዚህ ቀደም ዩክሬን የተስማማችውን ውል በተመለከተ መግለጫ የሰጡት ትራምፕ ሲናገሩ፣ ዘለንስኪ አሁን ከዚህ ስምምነት ወደኋላ እያፈገፈገ ይመስለኛል። ስምምነቱን ተግባራዊ የማያደርግ ከሆነ ደግሞ ትንሽ ሳይሆን ከባድ በጣም ከባድ ችግር ውስጥ ይገባልም ሲሉ ተደምጠዋል። ማዕድናቱን በተመለከተ ቀደም ሲል ስምምነት ላይ መድረሳቸውን ያወሱት ትራምፕ ይሁንና አሁን ላይ ዘለንስኪ እንደገና ድርድር እንዲደረግ እያሰቡ መሆናቸውን ጠቅሰዋል። ትራምፕ ጨምረው ዘለንስኪ የኔቶ አባል መሆንን ይፈልጋል። ፈጽሞ የኔቶ አባል መሆን እንደማይችል ግን ያውቀዋል። ይህንን እየተገነዘበ እንደገና ድርድር እንዲደረግ መጠየቁ ከባድ ችግር ውስጥ የሚከተው ይሆናል በማለትም አስረድተዋል። ፕሬዝዳንቱ ማርች ሀያ ቀን በሰጡት መግለጫ ማዕድናቱን በተመለከተ ከዩክሬን ጋር በቅርቡ የስምምነት ፊርማ እንደሚፈጸም መግለጻቸው የሚታወስ ነው። ይህን ስምምነት ሊደረግ የነበረው ከፌብሩዋሪ ወር በፊት የነበረ ቢሆንም በዋይት ሀውስ ትራምፕ እና ዘለንስኪ የፈጠሩትን ጭቅጭቅ ተከትሎ መራዘሙ አይዘነጋም። ይህ በእንዲህ እንዳለ ዘለንስኪ ዓርብ ዕለት በሰጡት መግለጫ የማዕድን ስምምነቱን በተመለከተ ከዋይት ሀውስ ሰነድ እንደተላከላቸው ገልጸዋል። ይህ ለፊርማ የተዘጋጀው ሰነድ ግን ከዚህ ቀደም ከነበረውና ከትራምፕ ጋር ከተስማሙበት ሰነድ ጋር እጅግ ልዩነት እንዳለው አስታውቀው ነበር። በተያያዘ መረጃ ፕሬዚዳንት ፑቲን ከፕሬዚዳንት ትራምፕ ጋር ለመነጋገር በራቸው ክፍት መሆኑን ክሬምሊን ማስታወቋ ተሰምቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን ማስታወቋን ሰምተናል። ይህ የክሬምሊን ምላሽ የተሰማው ፕሬዚዳንት ትራምፕ በቭላዲሚር ፑቲን ተናድጃለው ማለታቸውን ተከትሎ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት ፕሬዚዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ አቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ። አስፈላጊ ሆነው ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግም ይችላል። የፑቲን በር ለትራምፕ ክፍት ነው ብለዋል። በሌላ በኩል የሩሲያ ከርሰ ምድር ሀብት ድርጅት ኃላፊ ኪሪል ዲሚትሪየቭ ሩሲያ እና ዩናይትድ ስቴትስ በሩሲያ እምብዛም ባልተለመዱ የከርሰ ምድር ፕሮጀክቶች ላይ ሊደረግ ስለሚችለው ትብብር እየተወያዩ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ለሁለተኛ ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው በሀርከፍ ከተማ ላይ ጥቃት መሰንዘሯ ታውቋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለሕዝባችን አንድነትን እየተመኘን ተሰናበትን።